ሰላም ሰላም፣ እንዴት ናችሁ? በዛ ቆይታችን አንድ ለየት ያለ ነገር ነገራችኋሉ። ሪሚዲያል ተማሪዎች ይጠቅማል ብዬ ስለማስብ ለምታውቋቸው የሪሚዲያል ተማሪዎች በሙሉ ሼር ማድረጋችሁን እንዳትረሱ። እንግዲህ ስለ ሪሚዲያል አንዳንድ ነገሮችን ነው ምገልጽላችሁ ምገልጽላችሁ። ስላችሁም ደግሞ አብዛኞቻችሁ ሪሚዲያል እያላችሁ ዩትዩብ ላይ፣ ጎግል ላይ ምናም ሰብቻ አርጋችሁ ያገኛችሁትና ያሰባችሁት ያወቃችሁት ነገር አለ ነገር ግን ከዚህ መምጣት ተወፍ ነው ኪሳራ የሚባለውን ነገር እገልጽላችኋለሁ ማለት ነው። ስለዚህ ለብዙ ጓደኞቻችሁ ላኩላቸው፣ ምናልባት ይጠቅማቸዋል እና ይህንም ቪዲዮ ደግሞ ላይክ በማድረግ ተባበወ ከወደዳችሁት ደግሞ ቻናሉን ሰብስክራ ብታደርጉ ለእኛ ድጋፍ ነው የሚሆነው እና ሰብስክራ ብታደርጉት ደስ ይለኛል። ቀጥታ ወደ ሀሳቤ ደግባ እንግዲህ ሪሜዲያል ሲባል ቢበዛ ጊቢ ገብታችሁ ከዚህ በፊት ወደ አራት ወር ነበር። አሁን ላይ ግን ከስድስት እስከ አምስት ወራት የምትቆዩበት ቦታ ነው። ዩኒቨርስቲ መታችሁ የሪሜዲያል ኮርስ ያን ያህል የሚሸፍነው ታዲያ፣ አምስት ስድስት ወር ማለት እንዲሁ በጣም የበዛን የተጋነነ ሆኖ አይደለም የሚታየው፣ ማለት በጣም ብዙ ስላልሆነ ልክ ወደ ጊቢ መታችው ነገሮችን ስትመለከቱ ከቻላችሁ እያንዳንዱ ነገር ኤክስፔሪንስ እያበጋችሁት ብትሄዱ ባላችሁ በዚህ አምስትና ስድስት ወር የተሻለ ነው ብዬ አስባለሁ። ምክንያቱም ሬሚዲያል የሆነ ወሳኝ የሆነ ነገር ነው። አሁን ለምሳሌ ስነገባችሁ ከዚህ በፊት ፍሬሽማን ላይ የሚመዘገበው ውጤት እና ሬሚዲያል የሚባለው ሀሳብ ከመጣ በኋላ ፍሬሽማን ላይ የሚመዘገበው ውጤት በጣም የተለያየ ነው። ምክንያቱም ሪሜዲያል ተማሪዎች የግቢን ህይወት በተወሰነ መልኩ እንዲቀምሱት ማድረግ ይችላል እና ወደ ፍሬሽማን ሲገቡ በጣም የሚገራረም ውጤት ነው። ተማሪዎች ሲሰሩ የሚታዩ ውጤት በጣም የሚሰቀልበት ቦታ ይሆናል እንዲሆን ያደርገዋል። ፍሬሽማን ታዲያ እናንተም ሪሜዲያል ስትገቡ ፍሬሽ ለምን አልገባውም ከሚለው በላይ ግቢን ኤክስፔሪንስ ማድረግ መቻል አለባችሁ። ማለትም በደንብ ላይፍን መታዩበት ቦታ ይሆናል ማለት ነው። ሪሜዲያል እንትን መሆን የሚችልበት አይደለም ተፈትናችሁ እዛው ቀብታችሁ ምናምን ሳይሆን የፍሬሽማን ላይፍን አንድ ብላችሁ የምትጀምሩበት ሁኔታ ነው የሚሆነው። በአጭሩ ስነግባችሁ እንግዲህ የሪሚዲያሎ ናችሁ ወደ ግቢ ስትገቡ እናንተ የምትሆኑት ሲኒየር ፍሬሽ ትሆናላችሁ እንደማለት ነው። ከአለፋችሁ ወደ ፍሬሽማን ስትገቡ እና በብዛት ፍሬሽማን ሲገቡ ሬሜዲያል የነበሩ ተማሪዎች እንዴት ላምብብ፣ ግቢ እንዴት ነው ምገባው፣ ግቢ ውስጥ ያለው ድባብ እንዴት ነው እያላችሁ፣ እስኮፔ እንዴት ነው ማጥበው፣ እንዴት ነው ጓደኛ ምመርጠው፣ እንዴት ነው ጥሩ ግሬድ ምሰራው፣ እንዴት እያላችሁ አትምትጨናነቁበት ዓመት አይሆንም። ፍሬሽማን የሚለው ስም ራሱ ሬሜዲያል ለተማሪ ሰዎች አይሆንም፤ ምክንያቱም ፍሬሽ አይሆኑ ሬሜዲያ ላይ ስለምታውቁት ማለት ነው። ስለዚህ ሲኒየር ፍሬሽ ነው ያልኳችሁም ከዚህ በመነሳት ነው። ስለዚህ ሬሜዲያል ስትገቡ በዚች አምስትና ስድስት ወር ውጤት ከመቁረጥ ከማምጣትም በላይ እያንዳንዱን የግቢን ህይወት መማር የምትችሉበት አመታትና ጊዜያት ይሆናሉ ማለት ነው። ስለዚህ ሬሜዲያል የተሳካና ጥሩ ቆይታ አደረጋችሁ ፍሬሽ የማትገቡበት ምንም አይነት ምክንያት አይኖርም። ምክንያቱም ሬሜዲያል ትንሽ ኢፎርት ነው የሚፈልገው። ከዚህ በፊት የነበራችሁ ኤክስፔሪንስ ላይ ወይም ከዚህ በፊት የነበራችሁ ልምድ፣ እውቀት፣ ችሎታ የምንላቸው ነገሮች ላይ ትንሽ የሆነች ነገር ከጨመራችሁበት የተሻለ ውጤት ማምጣት ትችላላችሁ። ያ በጣም ቀላልና ሊሳካ የሚችል ነገር ነው። ታዲያ የፍሬሽማን ቆይታ ላይ የምታገኟቸውን አዳዲስ የሆኑ ኤክስፔሪንሶች መጫብ ሊሆን ይችላል፣ ውጤት ዝቅ ማለት ምናምን የመሳሰሉት ጉዳዮች ሬሜዲያል ተማሪዎች ወደ ፍሬሽ ስትገቡ አይመለከታችሁም። ከነዛ ነገሮች በጣም የባቃችሁ መሆን ትችላላችሁ ማለት ነው። ስለዚህ ሬሜዲያል መማር በአንዱ ጎን፣ ምን ምናልባት ልታወጥ የምትችሉት ከጊዜ አንጻር አንድ ዓመትን ነው እንጂ፣ ወደ ፍሬ ስትገቡ የተሻለ ግብዓትና የተሻለ ነገር ለመስራት ከብዙ ነገሮችም አንጻር ደግሞ የእናንተን ሰብክል ለማስተካከል በጣም የሚጠቀም ቦታ ነው ተብሎ መግባት ይቻላል ማለት ነው። ስለዚህ ሪሚዲያል የምትገቡ ተማሪዎች ለምን ገባው፣ ወይኔ ትንሽ ነጥብ ኮ ጎደለኝ ብላችሁ ብዙም አትጸጸቱ ልላችሁ ፈልጌ ነው። በዚህ የፍሬሽማን ቲቶር ታይም ፍሬሽማን በሚለው ቻናላችን ላይ ለፍሬሽማን የሚሉት ቪዲዮዎችን አዘጋጅተን መልቀቅ ጀምረናል። ቲቶር ታይም ደግሞ የሚል ራሱን የቻለ ከአስር ሺህ ሰብስክራይበር ላይ ያለው ቻናል አለን። በዛኛው ቻናላችን ላይ ደግሞ ቀጥታ ቲቶር ታይም ብላችሁ ጉግል ላይ ሰርች እንዳረጋችሁ የመጀመሪያው ቻናል ሁሉም ጊዜ የእኛ ነው የሚመጣላችሁ። እሱ ላይ ደግሞ የተለያዩ የሪሜዲያል ቪዲዮዎች አሉ። እዛ ላይ ገብታችሁ ራሳችሁን ማስተማር ትችላላችሁ፣ የቪዲዮ ቲቶሪያል ኮርሶች ስለሆኑ ማለት ነው። እንዳልኳችሁ ግን ይህ ሀሳብ ይጠቅማችኋል ብዬ ስራሰብ ሁን ይዘበውላችሁ እናንተም ደግሞ ጠቀመን ካላችሁ ሰብስክራይብ ብታደርጉት የተሻለ ይሆናል። ምክንያቱም የእኛ ማበረታቻ እሱ ነው። ሀሳባችሁን እና አስተያየታችሁን ከዚህ በኋላ ምን እንጨምር ምን እናስተካክል ቪዲዮቹ እንዴት ይሁን የሚሉትን ኮሜንት ላይ ሀሳባችሁን ግለጹልን። አብራችሁን ስለቆያችሁ አመሰግናለሁ። ቻው ቻው።